ኢትዮጵያ የኡጋዴን የተፈጥሮ ጋዝን ወደ ውጪ የመላክ እቅዷን በገንዘብ እጥረት ምክንያት ተሰረዘ ተባለ። ሰሞኑን አድማጮች እንደሰማችሁት ለመንግስት ቅርብ የሆኑ አንዳንድ ሚዲያዎች ኢትዮጵያ በ2025 ጋዝን ወደ ውጪ ልካ የዶላርን ማግኛ ዘዴ ታደርገዋለች እያሉ አንዳንድ ሚዲያዎች ሲናገሩ እንደነበረ ሰምታችኋል። አሁን ግን ሪፖርተር የእንግሊዝኛ ጋዜጣ እንደዘገበው መንግስት ከኡጋዴን ተፋሰስ የተፈጥሮ ጋዝ ከጅቡቲ በኩል በቧንቧ መስመር ወደ ውጭ የመላክ እቅዱን የገንዘብ እጥረትንና የትግበራ መጓተትን በመጥቀስ በይፋ ሰርዟል ተብሏል። በኢትዮጵያ ኤነርጂ አውትሉክ በ2025 የተረጋገጠው ይህ ስረዛ በሀገራዊ የኤነርጂ ፖሊሲ ውስጥ ትልቅ ለውጥ የሚያሳይ ሲሆን፣ ከውጭ የመላክ ፍላጎት ወደ ሀገር ውስጥ አጠቃቀም እየተሸጋገረ መሆኑን ያመለክታል ሲል ሪፖርተር እንግሊዝኛ ጋዜጣ ዘግቧል። የኢትዮጵያ መንግስት በኡጋዴን ክልል የታቀደውን የተፈጥሮ ጋዝ ማውጣትና የተፈጥሮ ጋዝን ወደ ውጪ ለመላክ ወደ ጅቡቲ የሚዘረጋውን የቧንቧ መስመር ፕሮጀክት ሰርዟል ሲል ሪፖርተር ይገልጻል። በውሃና ኢነርጂ ሚኒስቴር፣ በኢትዮጵያ ኤሌክትሪክ ኃይል፣ በኢትዮጵያ ኤሌክትሪክ አገልግሎት እና በነዳጅና ኢነርጂ ባለስልጣን በጋራ የተዘጋጀው የኢነርጂ አውትሉክ የፕሮጀክት ፋይናንስን በማግኘት ረገድ ያሉ ችግሮች እና የፕሮጀክት ትግበራ መዘግየት መንግስት ፕሮጀክቱን ለመሰረዝ ውሳኔ ላይ እንዲደርስ አስተዋጽኦ ማበረከታቸውን ያስረዳል። 767 ኪሎ ሜትር የሚዘረጋውና በመጀመሪያ በአመት 460 ፔንታ ጁል ጋዝ ለማስተላለፍ ታስቦ የነበረው ይህ ከኢትዮጵያ አጠቃላይ የመጨረሻ የኢነርጂ ፍላጎት ሀያ አምስት በመቶ ጋር እኩል የሆነው የታቀደው ቧንቧ መስመር በፈረንጆቹ 2022 መጀመሪያ ላይ መሰረዙ ይታወሳል። እስራኤል በኢራን ማረሚያ ቤት ላይ ባደረሰችው ጥቃት 71 ሰዎች ተገለዋል ተባለ። በ12ቱ ቀናት የእስራኤልና ኢራን ውጊያ እስራኤል በቴህራን የሚገኘውን ኢቨን ማረሚያ ቤት ላይ ጥቃት አድርሳ 71 ሰዎችን ገላለች ተብሏል። ከሟቾቹ መካከል የእስር ቤቱ ጠባቂዎች፣ ወታደሮች፣ ታራሚዎችና የእስር ቤቱ ቤተሰቦች ይገኙበታል ነው የተባለው። የኢራን ፍትህ መስሪያ ቤት በሁለቱ ሀገራት መካከል የሰላም ስምምነቱ ከተደረገ ከሁለት ቀናት በኋላ በፍርስራሹ ውስጥ የሟቾችን አስክሬን ማውጣት መጀመሩን አስታውቋል። የፍትህ ቢሮ ቃል አቀባይ አስጋሃር ጆሃርጊ ባለፈው ሳምንት እሁድ እስራኤል ባደረሰችው ጥቃት በማረሚያ ቤቱ ከነበሩ ሰራተኞች እና የእስረኛ ቤተሰቦች በተጨማሪ የአካባቢው ነዋሪዎችም እንደሞቱ ተናግረዋል። በኒውዮርክ የሚገኘው የኢራናውያን መብት ተሟጋች በበኩሉ ጥቃቱ የተፈጸመበት የኢቨን ማረሚያ ቤት አስተዳደር ህንፃ በከፊል ወድሟል፣ በውስጡም የፖለቲካ እስረኞች እና የውጭ ሀገር ዜጎች ይታሰሩበት ነበር ነው ያለው። ማረሚያ ቤቱ ላይ በደረሰው ጉዳት አስተዳደሩ እስረኞቹ ወደ ሌላ ስፍራ ማዘዋወሩን ታውቋል። ከእስረኞቹ መካከል የኖቤል የሰላም ተሸላሚ ርጌስ አህመዲን፣ የፈረንሳይ እንዲሁም የሌሎች የውጭ ሀገራት ዜጎች ይገኙበታል። የሰብአዊ መብት ተሟጋቹ ድርጅት ጥቃቱን ያወገዘ ሲሆን እስራኤል በንጹሐን ላይ ያደረሰችው ጥቃት ዓለም አቀፍ ሕግን ያላከበረ ነው ሲል ተችቶታል። ሲል ያስነበበው አልጀዚራ ነው በመጨረሻ። በኑዛዜያቸው መሰረት ባለሀብቱ ገንዘባቸው በሄሊኮፕተር ተበተነ። በሺዎች የሚቆጠሩ ዶላሮች በዲትሮይት ውስጥ ካለ ሄሊኮፕተር ተጣሉ። ይህም የአልዛይመር በሽታ ህይወታቸው ያለፈው የመኪና ማጠቢያ ባለቤት የመጨረሻ ምኞት ነበር። ገንዘብ በመንገድ ላይ ተበትኖ አሽከርካሪዎች ገንዘቡን ለመሰብሰብ ከመኪናቸው ወጥተው እየሮጡ ነበር ተብሏል። ቪዲዮን ተመልከቱት።